አለም ጥበብ ከነበረችበት 22 ባማ ሲቲ ሞል ወደ ቦሌ ጠጋ እያለች ነው። ትንሽ ፈቀቅ ብላ ወደ ቦሌ እየተጠጋች ነው። ከጀርባችን እንደምትመለከቱት ቦሌ ነው ማለት ነው። ባለቤት እንደምን አለሽ? እግዚአብሔር ይመስገን ቴዲዬ ሰላም ነው? ደና ነኝ እግዚአብሔር ይመስገን። ሱቅሽ በጣም ያምራል። አዎ አመሰግናለሁ። ወደዳችሁ? አዎ እንግዲህ ቆንጆ አድርገን ይዘናል። እንግዲህ አዳዲስ ከስተመር እንጠብቃለን ከአዲሱ ቤት። አሁን ያለውበት ህንጻ ወርቁ ህንጻ ፊት ለፊት ሚዮቤ የሚል አዲስ ቢልዲንግ ነው፣ ገና ያላለቀ ነው። ያው እንግዲህ ከስተመሮች ይደውሉ ለበለጠ መረጃ፣ ያው በስልክ እናወራችኋለን ማለት ነው። በነገራችን ላይ ወንዶች ብዙ ጥያቄ ያቀርባሉ። ይሄንን እያያችሁት ነው እያያችሁት ነው። የአለም የእጅ ስራ ውጤት ነው እና ወንዶችን በበቂ እናስተናግዳለን። ወደ ተዘጋጀሽባቸው እንለፋለን። እሺ መጀመሪያ የማሳያችሁ እችን የምታምር ቆንጆ ከለር አገባቢ ያላት ማትረብሽ ሆና ግን ደግሞ ቆንጆ የሴት ከለር የምታምር ከለር ነች እንደምታያት። አዎ እና ከውስጥ ተጠቅመ መደም እንደምታዩት ላይት ፒንክ ነው የሚያምር ፒንክ ነው። ከላይ ደግሞ ሰካራም ከለሮቹ ነው ቆንጆ ቆንጆ ዲዛይን የመስቀል ዲዛይን እንደ ኮከብ ጨረራ አይነት ዲዛይን አላት እንደምታዩት። መነኑ ላይም እንዲሁ ዲዛይን ተጠቅመንበታል። በጣም የምታምር ዲዛይን እሺ። አርቡ ሰፊ ነው እንደምታዩት፣ ጥለው ትልቅ ነው። ልክ እንደለበስኩት አድርጋችሁ ብትለብሱት ለማጣጣል ትልቅ ነው አርቡ። ይህን ደግሞ አርቡን ስፋቱን እዩት። በጣም የሚያምር ይሄ ልብስ ተሰርቶ አልቆለት 22000 ብር ነው። በጣም ተመጣጣይ ዋጋ ነው ያለው። አሁን ደግሞ ማሳያችሁ በጣም የምታምር እንግዲህ ፒንክ ፒንክ ነገር እያበዛው ነው። ይሄኛው ደግሞ ቀላ ያለ ሆኖ ውስጥ መደቡ በጣም የሚያምር ከለር ሚክስ አለው። ይሄ ነው ማለት እራሱ አይቻልም ከለሩን። ዳርና ዳር ላይ እንደ ፐርፕል አይነት ፍዝዝ ያለ ፐርፕል ሆኖ ፍሬም ተጠቅመውለታል። በጣም የሚያምር ልብስ ነው። በነገር ላይ ቴድ፣ ይሄ ልብስ ብዙ አይነት ከለር አለው። ቡኒ ከለር አለው። ጠቆር ያለ ጎመን ከለር አለው። ውድ ከስተመሮች የምትፈልጉ ካላችሁ ከዚህ ወጣ ያለ ከለር ማዘዝ ትችላላችሁ። ፎቶ እልክላችኋለሁ። ጠይቁኝ፣ በውስጥ መስመር አውሩኝ። ይቺ ግን በጣም ወደጃት፣ ደስ ብላኝ ገዝቻት የመጣት ልብስ ነው። በጣም የምታምር የነጠላዋን ስፋት ላሳያችሁ። ይህን ይመስላል። አርቡ ትልቅ ነው፣ ወርደ ሰፊ ነው፣ በጣም ትልቅ ነው። ለቤተ ክርስቲያን ለማጣጠር ብትጠቀሙት፣ እንደዚህ ዘነጥ ለማለት ብትጠቀሙት በጣም ነው የሚያምር። ነጠለዋን ደግሞ እንደምታዩት ነው ሙሉ በሙሉ አንዷን ዲዛይን ነው ያወጣተኝ። ሙሉ አንዷን ዳይመንድ ዲዛይን ነው ያወጣች። በጣም ነው የምታምር ቆንጆ ቅልት ፍክት የምታደርግ ለትልቅ ፕሮግራም ብትጠቀሙት ለተመራቂዎች፣ በተለይ በጣም ያምር። ከለር ነው ያለው ይሄ ልብስ እንደዚህ በምትፈልጉት ዲዛይን ተሰርቶ አልቆላት፣ 17000 ብር ብቻ። አሁን ደግሞ ማሳያችሁ የእውነት ጥበብ የሆነ ልብስ፣ የእውነት ጥበብ፣ በጣም የሚያምር አሰራሩ ለየት ያለ፣ እንዴት እንደሚያምር እኔ ጥቁር ከለርም ያው አድናቂ ነኝ በግሌ፣ ግን ደግሞ ጥበቡ ራሱ ይለያል። ዲዛይኑ በራሱ ውስጥ ላይ የተጠቀሙት ዲዛይን፣ ከለር አገባባቸው፣ የእውነት በቀይ ሸማኔ ጥበብ ተብሎ የሚጠራ ልብስ ነው። ቆንጆ አሰራር ያለው ቆንጆ ይዘት ያለው ዳር ላይ የተጠቀሙት ፍሬም መሀል ላይ ደግሞ ልክ የፍሬሙን ከለር ይዘው እንደዚህ ኤክስ የሰሩበት መንገድ በጣም ነው የሚያምር። ይሄ ልብስ ሲገጣጠም እያንዳንዱ ዳይመንድ ዳይመንድ ነው የሚሰራና ቆንጆ አሰራር ነው ያለው በጣም የሚያምር ልብስ ነው። በተለይ ለእናቶች ብትጠቀሙት በጣም የሚያፈካ ለትልቅ ፕሮግራም ላይ ብትለብሱት የሚያዘንጥ ልብስ ነው። እንደምታዩት ነው፣ ይህን ይመስላል። የነጥብ ስፋት ራሱ እንዴት እንደሚያምር እዩት። ሙሉ በሙሉ ግማሹን ዲዛይን ነው አውጥቶ ይሰሩት። በጣም የሚያምር አሰራር ነው ያለው። ለዚጣት ለሲል ራሱ ያለው ሞገስ ቆንጆ አሰራር ነው ያለው፣ በጣም ነው የሚያምር። ይህ ልብስ በምትፈልጉት ስታይል ተሰርቶ አልቆለት በሚያምር ስራ፣ በቅርጽ ብትፈልጉ አንገትና እጅ ተላላፊ በምትፈልጉት ዲዛይን ቢሰራ የሚያምር ልብስ ነው። ምክንያቱም መካከለኛ ስለሆነ ሁሉንም ዲዛይን ይቀበላል። ሰፊን ቀጭንም ጥልፍ ታስተልፍበት ያምራል። ልብስ ተሰርቶ አልቆለት 24 ሺ ብር ብቻ። አሁን በቀጣይ ማሳያችሁ ደግሞ በጣም የሚያምር ቆንጆ አሰራር ያለው ይህ ልብስ በተለይ በተለይ ለእናቶች ለሙሽራ እናቶች አስመራቂ እናቶች ልትሆኑ ትችላላችሁ። ብቻ ትልቅ ፕሮግራም ያለባችሁ ክርስትና፣ ለዛ ፕሮግራም ቢለበስ በጣም የሚያምር ተለያየ እንዴት እንደሚያምር ግን ከሩቅ የሚጠራ ደስ የሚል ለትልቅ ፕሮግራም ተብሎ የሚዘጋጅ ልብስ ነው። በጣም የሚያምር ልብስ ነው። እንደምታዩት የነጠለው ስፋት ደግሞ ልዩ ነው። የወርዱ ስፋት እዩት እንዴት ትልቅ እንደሆነ በጣም ትልቅ ነው። ለምትፈልጉት ለቤተ ክርስቲያንም እንዲውጣል ለማድረግም የሚመች ስፋት ነው ያለው። አርቦ ነጠለ ስፋቱን ደግሞ እዩት እንዴት እንደሚያምር ብቻ ምንም ገለጻ ራሱ ያስፈልገውማ ማ እይታ ብቻ በቂ ነው። ይህ ልብስ እንዴት እንደሚያምር ቆንጆ አሰራር ነው ያለው ስፋቱ በራሱ መካከለኛ ነው። ብዙ ሰፊም ጠባብ የማይባል ሆኖ መካከለኛ አሰራር ነው ያለው ይህ ልብስ ጠቆር ያለ ከለር ማለው፣ ግን የወደድኩትን ከለር ነው ይዤላችሁ የቀረብኩት። ጠቆር ያለውን ከለር የምትፈልጉ ከሆነም እንዲሁ በፎቶ አሳያችኋለሁ። ይህ ልብስ ተሰርቶ አልቆለት ሀያ አምስት ሺ ብር ብቻ ነው። ይህ ልብስ እንዴት አያው ቴዳ በጣም ነው ለበአል እየተጠቀ ነው አይደለ ደስ ባ እንዴት እንደወደድኩት ዝም ብሎ የሆነ ፓ ማተር ነው። አንቺ ደሞ የጥቁር አይነት ስለሆነሽ በቃ ጥቁር ነገር ከሆነ ጭራሽ ነው የሚስበኝ። ከዛ ደግሞ ይሄ ዲዛይኑ የእውነት ለመናገር ይለያል። በቃ እዚህ ጋር የተጠቀሙት ዲዛይን በራሱ ከለር አገባቡ ለየት ያለ በጣም ዩኒክ ከለር ነው። በጣም ነው የሚያምር። እንደምታዩት ነው እንግዲህ ለምትፈልጉት እንግ ለአዋቂ ብትሉት ለወጣት፣ ለእናቶች ለሁሉም የሚሄድ ልብስ ነው። በጣም ለየት ያለ ለየት አድርገው ብላችሁ የምትታዩበት በጣም ሞገስ ያለው አዎ በደም ያሉት የእውነት በጣም የሚያምር ልብስ ነው። ቆንጆ አሰራር ነው ያለው ስራው ራሱ እንዴት ጽድት ያለ እንደሆነ ብታዩት በጣም የሚያምር ልብስ ነው። መነኑ ጥራቱ በራሱ ደብል አይን ነው፣ በሶስት አይን ነው የተሰራ በጣም ጽድት ያለ ነው። ነጠላውን ደግሞ ላሳያችሁ፣ ይህን ይመስላል። ነጠላው በራሱ በጣም ነው የሚያምር ስፋቱ፣ ዲዛይኑን ራሱ እንዴት ተጠበው እንዳወጡት፣ ፍሬሙን ራሱ እንዳይቀር አድርገው ነጠላው ላይ እንዴት እንደተጠቀሙት እዩት። ፍሬ ማለው አህል ማለ የገቡት ዲዛይኖች እንደዚህ፣ እነዚህ ቀስት ቀስት የሚመስሉት ነገሮች በራሱ ልይት ያሉ ናቸው። በጣም ውብ ነው። እስካሁን ከለሮች ካቀረብኳቸው ልብሶች በሙሉ በቃ ይበልጣል ይቦልፋል። በጣም ነው የሚያምር። ይህን ለልብስ በምትፈልጉት ስታይል ተሰርቶ አልቆለት 34 ሺ ብር ብቻ ነው። በጣም የሚያምር ልብስ ነው። ውድ ከስተመሮች፣ አሁን ደግሞ ሰፊ ጥለት አላለቀም። ሰፊ ጥለት ቀጣይ ያሳያለሁ፣ አላለቀም። አሁን በመሀል ደግሞ እንግዲህ ለአዲስ አመት የምታፈካ የወደድኳት ልብስ ነች። እንደምታዩት ደረጃ ልብስ ነው። እነዚህ ልብሶች ሲሰሩት እዚህ ጋር ፈርጥ ነው። እነዚህ ልሙጥ ባዶ የተተውት በእነዚህ ከለሮች እዚህ ላይ ፈርጥ ለምን ተክለባቸዋል፣ የራሳችን ዲዛይን መርጠን እዚህ ጋር ፈርጥ ዲዛይን ይገባበታል። የሚፈልግ ከስተመሮች የመስቀል ዲዛይን መግባት ይችላል። ሌላ ቆንጆ ቆንጆ ዲዛይኖች አሉ። እናንተ በምትመርጡት ዲዛይን ምናልባት ክርስቲያን ላልሆኑ ሆኑ እንት መስቀል ለማትጠቀሙ ከስተመሮች የተለያየ ዲዛይን አለ። እንደዛ መጠቀም እንችላለን። በጣም የሚያምር በወራጅ ጥልፍ ነው የሚሰራ ወራጅ ጥልፍ ቢሆን ሞር በጣም ነው የሚያምር ቆንጆ አሰራር ነው ያለው። የነጠለው ስፋት እራሱ እንዴት እንደሚያምረው አርቡ በደንብ ሰፊ ነው። ቆንጆ አሰራር ነው ያለው። የጥለቷን ስፋት ደግሞ ሙሉ በሙሉ አንዷ ናት የገባች አንዷ ዲዛይን ገብቶ ነው የተሰራች። በጣም የምታምር ፍቅር ለምታደርግ፣ ለአዲስ ዓመት በተለይ ለየት ያለ ነው። ብዙ ቦታ ያልታየች አዲስ ልብስ ናት። ትወዱታላችሁ። በምትፈልጉት ዲዛይን ተሰርቶ አልቆለት 16 ሺ ብር ብቻ። ቀጣይ ማሳያቸው ደግሞ እንዲሁ እንግዲህ ለአዲስ ዓመት ስለሆነ ቢጫ ቢጫ እያበዛባቸው ያለው ሌላም ለየት ያሉ ልብሶች አሉ። እንግዲህ እስከ መጨረሻ ያላችሁ ቪዲዮን ካያችሁ ታገኙታላችሁ። የምታዩት ልብስ ደግሞ በጣም በታምር ላዩ ላይ እንደ ሻምፓይን ከለር ወርቅ እዛ ቅልቅል ወርቃማና ሲሊቨር ተቀላቅለው ሻምፓይን ከለር ዝግዛግ ተሰርቶበታል። በጣም ነው የምታምር። እንደምታዩት ቆንጆ አሰራር ነው ያላት ደረጃ ልብስ ነች። ደረጃ ተቀንሳ መሰራት ትችላለች። በጣም የምታምር አሰራር ነው ያላት። መነኗ ቆንጆ ነው። ነጠሏን ስፋት ደግሞ ላሳያችሁ። ትልቅ ነው። ለቤተ ክርስቲያን ለእናቶች መሆን ይችላል። በጣም ያምር። በጣም ትልቅ ነው። አርባቸው ትልቅ ነው። ሁሌም እንደምንናገረው አሁን ላይ ያሉ ስራዎች በጣም ኮርተን ነው የምንናገረው። በጣም መነኗቸው ጽዳታቸው ብል አይን ነው የምንጠቀመው። የአርቡ ነጠላው ትልቀት ሁሉ ነገሩ ቆንጆ አሰራር ነው ያለው። የነጠለው ስፋት ይሄን ይመስላል። በጣም የሚያምር ልብስ ነው ይሄ። ልብስ ተሰርቶ አልቆላት 13 ሺህ ብር ብቻ። አሁን በቀጣይ ማሳያችሁ በጣም የወደድኩትን ደረጃ ልብስ፣ ከዚህ በፊት ይሄን ልብስ አስተዋውቄው ብዙ ካስተመሮች ናቸው የተጠቀሙት። አሁን ጨርሼ የነበረ ብዙ ካስተመሮች ሲጠይቁኝ አልቋል እያልኩ የነበረ። አሁን ለአዲስ አመት የምትሆን አይነት ናትና፣ ዲዛይኗ እንደ አዲስ በብዛት ተሸምኗል። ማዘዝ ትችላላችሁ። የምትፈልጉት ያክል ፍሬ አለ መሰራት ይችላል። በተለይ ለአዲስ ዓመት የምትፈልጉት ከስተምሮች ቀደም ብላችሁ ብታዙኝ ብዛት ከሆነ ቀደም ብላችሁ ብታዙኝ ጥሩ ነው። አንድ ሁለት ፍሬ ከሆነ ግን አለ የተሰራ በማንኛውም ጊዜ ይደርስላችኋል። በምትፈልጉት ጊዜ እንደፈለጋችሁ ማዘዝ ትችላላችሁ። በጣም የምታምር በነገር ላይ ሙሉ ቢጫ ከለር ከሚሆን እንደዚህ ቢጫ ጣልጣል ያለበት ሆኖ ከዛ ሌሎቹ ከለሮች ቢኖሩት ሞር የተሻለ ነው። ለአዲስ ዓመት ሁሌ የተለመደ ቢጫ ልሙጥ ነገር ነው። ብዙ ከስተምር እንትን የሚልና እንደዚህ ለየት በሉ ለየት በሉ በጣም ነው ሁሌም እንደምናገረው የነጠለው ቀሚሱ እንትን ራሱ ጥበብ በራሱ በደረጃ ነው የተሰራ። እንደምታዩት በጣም ነው የሚያምር ቆንጆ አሰራር ነው ያለው። ይሄ ልብስ ተሰርቶ አልቆላት አስራ ስድስት ሺህ አምስት መቶ ብቻ እውድ ከስተመርቾ። ይችን ልብስ ደግሞ የምታውቋት ከዚህ በፊት እዚህ ቤት የምታውቋትኝ አንድ ብቻ ነው ደረጃ ሳይኖራት በአንድ ያለ ደረጃ ነው የምታውቋትኝ። አሁን ደግሞ በደረጃ የምታምር ሆኖ ቆንጆ ሆና ተሰርታለች። እንደምታዩዋት በጣም የምታምር አሰራር ነው ያላትኝ። ሁለት ደረጃ የማትፈልጉ ደረጃው መቀነስ ይችላል። ሁሌም እንደምንናገረው በጣም የምታምር አሰራር ነው ያላት። ከለራ አገባቧ፣ ሁሉ ነገሯ ቅምም ያለች ናት። ቆንጆ ናት አይደል? በጣም የምታምር ቆንጆ አሰራር ነው ያላትኝ። የነጠለውን ስፋት ደግሞ ላሳያችሁ። ስፋቷ በጣም የምታምር ቅልል ያለች የምታምር ከለር አገባብ ነው ያላትኝ ተወዱታላችሁ። እች ልብስ በምትፈልጉ ዲዛይን ተሰርታ አልቃላት። 13 ሺህ ብር ብቻ። እንግዲህ ዛሬ ለአዲስ ዓመት የሚሆኑ ልብሶች እያበዛ ነው። እች የምታምር ዲዛይኗ እንደምታዩዋት የሆነች አበባ ነገር ነው የምትመስለ ውስጥ ውስጥ ላይ፣ ከዛ ደግሞ ቢጫዋ ፍክት ትላለች፣ ብርቱካናማ አላት፣ ከዛ ጎልደኖቹ ከለሮች ምናምን በጣም የምታምር አሰራር ነው ያላት። ለአዲስ ዓመት የምትሆን ከለር ነች ቆንጆ አሰራር ፐርፕል ከለሮች የተጠቀሙት ከለር አገባቧቸው ጥቋቁሮቹ ነገሮች እንዴት ልብሱን ውጥት ብለው ዲዛይናቸው እንዴት እንዲያምር እንዳደረጉት ዩት። በጣም ነው የሚያምር። በደረጃ የተሰራ ልብስ ነው። በጣም ቆንጆ አሰራር ነው ያለው መነን ጥራቱ። ሁሌም እንደምንናገረው ሁለት አይን ነው። አራት አርብ ልብስ ነው። በጣም ነው የሚያምር። እነዚህ ፓተር ናቸው። ግጥምጥም ሲል የበለጠ የተለየ ውበት ነው የሚኖራቸው። ነጠላ ሁሌም እንደምናገረው እንደምታዩት ነው። ትልቅ ነው፣ ወርደ ሰፊ ነው። ያው መናገር ስለብን ማሳየት ስላለብን ነው እንጂ ምናሳያችሁ። እዚህ ቤት ሁሉም ነጠላዎቹ ትልቅ ናቸው። በጣም የሚያምሩት እንደምታዩት ይሄ የነጥረ ስፋት ራሱ እንዴት እንደሚያምር ቆንጆ አሰራር ነው ያለው። ይህ ልብስ በምትፈልጉት አሰራር ተሰርቶ አልቆለት 15 ሺህ ብር ብቻ። እስኪ ይህንን ልብስ ደግሞ እንዴት እንደሚያምር ዛሬ እንግዲህ ጥቁር ነገር እያበዛውባችሁ ነው መሰለኝ፣ አይደለ? አይ፣ በጣም የሚያምር አሰራሩ በጣም ልዩ ነው እንደምታዩት የተቀመጡት ዲዛይን አገባባቸው መሀል ማላይ የገቡት እንደ ሻምፓይን ከለር የተጠቀሙት ከለሮች በራሱ እንዴት እንደሚያምሩ በዛ ላይ መደቡ ጥቁር ነው። ከላይ ያሉትን ዲዛይኖች እንት ውብ አድርጎ እንዳሳየው ከላሂ ራሱ እንደዚህ ፒች ከለሮቹ በራሱ የተለየ ውበት ሰጥተውታል ልብሱን። ውብ ልብስ ነው እንደምታዩት ነው። በጣም ነው የሚያምር። እንደምታዩት ሰፊ ነው። እንደ ትልቅ ፕሮግራም ብትጠቀሙት በራሱ በጣም ቆንጆ አሰራር ያለው በጣም የሚያምር ውብ የሆነ ብዙ ማይረብሽ ከለር ሆኖ በጣም ለየት አድርጎ የሚያሳየ ልብስ ነው እንደምታዩት፣ በጣም ነው የሚያምር። የነጥለው አርቡ ስፋቱ ይህን ይመስላል። ትልቅ ነው እንደምታዩት፣ በጣም ነው የሚያምር። የጥለቱን ስፋት ደግሞ ሙሉ በሙሉ ከመሀል ላይ ያለውን ዲዛይን ፒሽ ከለሩን እና እነዚህ ሻምፓይን ከለር ቢጫ ነገር ነው የተጠቀሙትኝ። በጣም ነው የሚያምር። በጣም ቆንጆ አሰራር ነው ያለው። ጣል ሲደረግ የተለየ ውበት አለው። ዳርና ዳር ላይ የተጠቀሙት ፍሬሞቹ በራሱ እንዴት እንዳሳመረው እዩት። ይህን ልብስ በምትፈልጉ ዲዛይን ተሰርቶ አልቆለት ሀያ ስድስት ሺህ ብር ብቻ። ይሄ ልብስ ደግሞ እንደምታዩት ይለያል። በጣም ልዩ ከለር እንግዲህ ፐርፕል ከለር እና ሻምፓይን ከለር የምትወዱ ከስተመሮች ይሄ የእናንተ ምርጫ ነው የሚሆነው። በጣም የሚያምር የሚገርም ይህ ከለሮች ለጥልፍ በጣም ነው የምንጠቀማቸው። ለትልቅ ለሙሽራ ልብሶች በጣም ወደን የምንጠቀማቸው ከለሮች ነው እዚህ ላይ የተጠቀሙት። በጣም የሚያምር አሰራር ነው ያለው። ሸማ በደንብ ተጠብቆበት የሰራው ልብስ ነው እንደምታዩት ውስጥ ላይ የተጠቀሙት ዲዛይኖች ዳርና ዳር ላይ ያሉት ስራዎች በጣም ነው የሚያምር። እንደምታዩት የጥለቱ ስፋት በራሱ እንዴት ውብ እንደሆነ እዩት። በጣም ነው የሚያምር፣ ጽድት ያለ አሰራር ነው ያለው። ትልቅ ልብስ ነው፣ ለትልቅ ፕሮግራም፣ ለሙሽራናት፣ ለክርስትና፣ ለተመራቂ፣ ለምትፈልጉት ትልልቅ ፕሮግራም ብላችሁ ለምታስቡት የሚሆን ልብስ ነው። በጣም የሚያምር አሰራር ነው ያለው። ይሄ ልብስ በምትፈልጉት ስራ ተሰርቶ አልቆለት ሃያ አራት ሺህ ብር ብቻ። እችን ከለር ደግሞ እንዴት እንደምታምሩ እያት። ቆንጆ ሆና ሙሉውን በአብሽ ከለር እና ትንንሽ ፒች ከለሮች ተጠቅመው ሙሉ በሙሉ ደግሞ ብዙ ዲዛይኑ በፒንክ ዲዛይን ያለቀ ነው። ውስጥ ላይ የተጠቀሙት አጠቃቀማቸው ስራቸው እዚህ ጋር መስመር መስመር የገባው መሀል መሀል ላይ የተጠቀሙት መስቀል ለየት ያለ ስራ ነው ያለው። ዳርና ዳር ላይ የተጠቀሙት ፍሬም ስታይላቸው በጣም የሚያምር ቆንጆ አሰራር ለየት ያለ ከልብሶች ሁሉ ወጣ ያለ ዲዛይን ነው እንደምታዩት፣ በጣም የሚያምር አሰራር ነው ያለው። ከለር አጠቃቀማቸው፣ ሌሎ ሻይኖቹ በራሱ አገባባቸው በጣም ነው የሚያምር። ነጠላው በራሱ መካከለኛ ጥለት ነው የተሰራ። ሙሉ ዲዛይኑን ለማውጣት ሞክረዋል። እንደምታዩት ይህን ይመስላል። ነጠላው ስፋት በጣም ነው የሚያምር። ወርዱ ሰፊ ነው እንደምታዩት፣ ትልቅ ነው ይሄ ልብስ በምትፈልጉት እስታይል ተሰርቶ አልቆለት። አስራ አራት ሺህ ብር ብቻ እችን ውብ ልብስ ያዋት። እሺ፣ በጣም ነው የምታምር ቆንጆ አሰራር ነው ያላት። ለአዲስ አመት ምን ትመስላለች? አሁን እችን ለአዲስ አመት በጣም ነው የምታሳምር እንደምታዩት። አዎ፣ ለአዲስ አመት ያለፈች ናት። ቆንጆ አሰራር ነው ያላት። አረንጓዴ ከለር የበዛበት ነው፣ ከዛ ብርቱካናማዎቹ ምናምን የሆነ ቆንጆ አሰራር ነው ያለው። እሺ፣ የተጠቀሙት ላይ ራሱ ክሬም ከለሩ ዲዛይን በጣም ነው የሚያምር፣ ለየት ያለ አሰራር ነው ያለው ፍሬሞቹ በራሱ እንደምታዩት ነው ቆንጆ አሰራር ነው የተሰራው የነጠላው ስፋት በራሱ ከቀሚሱ ጋር እንደምታዩት አዎ ተቀራራቢ ነው ሰፊ ነው ነጠላው በራሱ ይሄ ነጠላው ነው ይሄኛው ቀሚሱ ነው መት አድርጎ ስለሰሩት ነው እንጂ ሙሉ በሙሉ ዲዛይኑ ያው ከቀሚስ ጋር እኩል መምጣት ስለሌለበት ብቻ የተወሰነ ይቀነሱለታል እንጂ የቀረ ዲዛይን የለም። በጣም ነው የሚያምር። እንደምታየት ነው፣ ጽድት ብላ የተሰራች ልብስ ነች። ልብስ በምትፈልጉት ስራ ተሰርቶ አልቆለት 12 ሺህ ብር ብቻ ነው። እንደምታዩት ልብስ ደግሞ አታምርም። በጣም የምታምር ከላይ ራሱ እንደ ስትነካ የሆነ ፈርጥ ነው የሚመስለው። ስራው በጣም ከባድ ዲዛይን ነው የተጠቀሙት። ከለር አገባባቸው ራሱ በጣም የሚያምር ቆንጆ ስታይል ሆነ የተሰራችናትኝ የተጠቀሙት ስታይሉ በራሱ እንዴት እንደሚያምር ዲዛይናቸው በጣም በጣም ቆንጆ አሰራር ነው ያለው። ሙሉ በሙሉ ፒንክ ነው መደቡ። በጣም የምታምር አሰራር ነው ያላት የነጠላ ስፋት እራሱ እንደምታዩት ከቀሚሱ ጋር እኩል ሆኖ የተሰራ ነው። እኩል ሆኖ የተሸመነው በጣም ነው የሚያምር። ቀጭን ጥለት ከነጠላው ጋር እኩል ሆኖ ሲሰራ በጣም ነው የሚያምር። ቀጭን ስለሆነሽ ከታች ነጠላው ከበድ ብሎ ሲታይ በጣም ጥሩ እይታ ስለሚኖረው እንደዚህ ቆንጆ አድርገው ነው የሰሩልን። በጣም የምታምር አሰራር ነው ያላት እች ልብስ ተሰርቷል ካላት 12 ሺህ ብር ብቻ። እንግዲህ ዛሬ የሚገራርም ቀጭን ጥለት ነው የቀረበላቸው እች ልብስ ደግሞ የድሮ ይዘት ያላት ሆኗ። የምታምር ጽድት ያለች አያታ ቆንጆ አሰራር ነው ያላት። በጣም የምታምር አሰራር ነው ያላት ውስጥ ላይ የተጠቀሙት ስራ ራሱ ይህ ልብስ ሞር ደግሞ በእጅ ጥርፍ ሲሰራ የበለጠ ውበት ነው የሚኖረው። በጣም ነው የሚያምር፣ በጣም ነው የሚያምር። ስትፈልጉት በወራጅ አንገትና እጅ በቅርጽ በምትፈልጉት እስታይል ቢሰራ በጣም የሚያምር ልብስ ነው። ከዚህ ላይም ፈርጥ ጨምሩልን ብትሉኝ፣ አሁን አሁን እዚህ ዝም ያለች ከለር ስለሆነች ትንሽ ደመቅ እንዲል ፈርጥ ብትሉን፣ ለፈርጥ በጣም ምቹ የሆነ ስታይል ነው ያለው። ይሄ አሰራሩ በራሱ ምቹ ነው ለፈርጥ አሰራር በጣም የምታምር አሰራር ነው ያላትኝ። ችልፍ ነጠላዋ እራሱ ምጥን ብላኝ ሰራች። ትንሽ ዲዛይን ብቻ የተቀነሰለት እንጂ ከቀሚሱ ጋር ብዙ አይተናነስም። በጣም ነው የሚያምር። እንደምታየ ቆንጆ አሰራር ነው ያላትኝ። የቴሌቪዥን ተሰርሳር ቀላት 12 ብር ብቻ። አሁን ማሳያት ደግሞ መታመር ውሃ ሰማያዊ ከለር ያላት ዳርና ዳር ላይ በጥቁር ፍሬም ያለቀች በጣም ቆንጆ አሰራር ያላት መታመር። በተለይ ውሃ ሰማይ ከለር አሁን ላይ ፋሽን ነው። ብዙ ከስተመሮች የምትጠይቁኝ እንደዚህ አይነት ከለር የምትሉኝ ከስተመሮች ዛሬ መቶላችኋል። በቀጥ እንጥላት ያው ማዘዝ ትችላላችሁ። በጣም መታመር አሰራር ነው ያላት ዲዛይን ወጣ ያለች ናት። ነጠላዋ ደግሞ እንደምታያት ናት። በጣም መታመር ቆንጆ አሰራር ነው ያላት። ከቀሚሱ ጋር ሁሉ ሁኔታ ተሸመለሽ ናት ነጠላው በራሱ እሺ። ትልፍ በሚፈልጉት ተሰርተዋል ቃላት 11 ሺ ብር ብቻ። እች ልብስ ደግሞ እንደምታያት አታምርም? ከለር አገባባ የእውነት ፒንክ ከለር ናት። ከዛ ደግሞ ቀይ ከለር እንዲሁ ተጠቅመዋልኝ። በብዛት ፒንኩ ይታያል። ከዛ ነጭ ከለር ነው። ሶስት ከለር ብቻ የተጠቀሙት ግን ልብሱ ሌላ ሌላ ጥበብ ነው የሰራው። በጣም የሚያምር አሰራር እንደ ያለው ቆንጆ አሰራር ነው ያላት። በሙሉ ወራጅ ብትጠለፍ፣ አንገትና እጁ ብትሆን፣ በሁሉም ዲዛይን ድምቅ ያለች ከለር ስለሆነች በጣም የምታምር አሰራር ነው ያላት በምትፈልጉ ዲዛይን ብትሰራ ይኖራል ድምቅ የምታደርግ ልብስ ናት። ነጠላውና ቀሚሱ በራሱ ስፋቶ ተመሳሳይ ነው፣ አንድ ስፋት ነው ያለው። እንደምታዩ ሲሰራ በጣም የሚያምር ቆንጆ ስራ ነው የተሰራው ይች ልብስ ተሰርታ ልቃላት አስራ ሁለት ሺህ ብር ብቻ። የሚገራርም ቀጭን ጥለት ብቻ ነው የቀረባላችሁ። ሁሉ የሚያምር ነው፣ ለምርጫ ብቻ እንዳትቸገሩ እንጂ በጣም ቆንጆ አሰራር ያላቸው ልብሶች መራርጬ ነው ያቀረብኩላችሁ። ኩላችሁ ከሱቅ ካሉት እራሱ ተመርጠው የቀረቡ ልብስ ናቸው። በብዛት ብትፈልጉ በምትፈልጉት ብዛት ልክ ማቅረብ የሚችላቸው ልብሶች ናቸው። በጣም የምታምር ልብስ ናት። ይቺ ደግሞ በተለየ በአምስት አርባ የተሰራች ልብስ ናት። ቆንጆ ስራ ነው ያላት። ነጠሩ በራሱ ስፋቱን እዩት። ተመሳሳይ ከቀሚሱ ጋር ተመሳሳይ ነው ስፋቱ በዛ ላይ አምስት አርብ ናት። በተለይ አምስት አርብ ለምትጠይቁ ከስተመሮች የምትወድ ልብስ ነች። ዲዛይኗ በራሱ ለየት ያለች ናት። ስትሰራ በጣም የምታምር ልብስ ናት። ይህቺ ልብስ ተሰርታ አልቃላት አስራ ሶስት ሺህ ብር ብቻ። ዛሬ እንግዲህ የሴት ከለሮች ናቸው ብዙዎቹ አደለ? በተለይ ቀጫጭኖቹ ጥለቶች ከለሮቹ ፐርፕል ፒንክ ናቸው ብዙዎቹ። ቀይ ከስተመሮች ብዙ እንደዚህ ቀይ ልብስ በተለይ አድናቂዎች ናቸውና የሚያማምሩ ቀይም ፒንክም እንደዚህ ፐርፕል ለየት ለየት ያሉ አሁን ች በሙሉ በሙሉ መደቧ ፒች ካለር ሆና ከፒች ከለሩ ላይ ደግሞ ሲሊቨር ሻይን ተቀላቅሎበታል እና የተለያየ ውበት ሰጥቶታል። እንደምታዩት ስራዋ በራሱ ለየት ያለ ነች ነች ስራዋ በራሱ ከላይ እንደዚህ ስትነኩት ራሱ እንደፈርጥ ስታይል ነው ያለው። በጣም የሚያምር ቁጭቁጭ ያሉ ናቸው ዲዛይናቸውና በጣም የሚያምር ልብስ ነው። ነጠላው በራሱ ከቀሚሱ ጋር እኩል ነው። ያሳያችሁ የነጠላውን ስፋት እንደምታዩት፣ ነጠላና ቀሚስ ኩል ሆኖ የተሰራ በጣም የምር አሰራር ነው ያለው ይህ ልብስ። ተሰርቶ አድቆለት 13 ሺህ ብር ብቻ። ያው ይህ ልብስ እንዳይቀርባችሁ ነው። እንግዲህ መሀል ላይ ያስገባሁት ሰፊ ደረጃ ልብስ ነው። እንደምታዩት ለአዲስ አመት በጣም ውብ አድርጎ የሚያሳይ እንደውም ስላስገባሁት ደስ አለኝ። የሚገርም ረስኬን ነበረ። ለአዲስ አመት በጣም ተፈላጊ ልብስ ነው እና ደግሞ ሲለበስ ራሱ በጣም ቆንጆ አሰራር ነው ያለው። በጣም አሰራሩ ለየት ያለ ልብስ ነው እንደምታዩት ጉልላት አይነት ቅርጽ ሆኖ ከላይ መስቀል መስቀል ቅርጽ ተቀምጦበት የሚያምር ይዘት ያለው ለአዲስ አመት በተለይ ብትጠቀሙት በጣም ወዳች የምትለብሱት ልብስ ነው። እንደምታዩት ቆንጆ አሰራር ነው ያለው። ነጠላው እንደምታዩት አርብ ሰፊ ነው፣ በጣም ነው የሚያምር። ወርዱ ትልቅ ነው ለምትፈልጉት ብታጣጥሉ ለቤተክርስቲያን ቢሆን ለሁሉም ፕሮግራም የሚሆን ልብስ ነው እንደምታዩት ነው፣ በጣም ነው የሚያምር ነጠላ ስፋት እራሷ አያችዋት እንዴት ውብ እንደሆነች ፍክት እንደምታደርግ ቢጫ ነገር እኮ ያደምቃል አይደለም ድምቅ ነው የሚያደርግ ወቅቱም ነው ከዚያም ደግሞ ፍክት የሚያደርግ ልብስ ነው እንደምታዩት በጣም የሚያምር ይህ ልብስ ተሰርቶ አልቆለት 15 ሺ ብር ብቻ ነው አሁን ደግሞ ማሳያችሁም በጥልፍ የተሰራ የተመራቂና የአጃቢዎቿ ነው ማሳያችሁ እንዴት እንደሚያምር የሙሽራ ለሚመስለዋት አይደለም በጣም የሚያምር እንደምታዩት ቆንጆ አሰራር ነው ያለው እንዴት እንደሚያምር ሙሉ በሙሉ ፈርጥ ተጠቅመንበታል ልክ ሲንቀሳቀስ ነው የፈርጥ እንትን የሚታየው። ሙሉ በሙሉ እዚህ ጋ መስቀሎቹ ላይ ፈርጥ አለው። ከታች ደግሞ የተወሰነ ፈርጥ ተጠቅመንላቸዋል። ብዙ እንዲበዛም ስላልተፈለገ ፈርጡ ቀለል አድርገን ያስገባንበት በጣም ነው የሚያምር። እንደምታዩት ነው የተሰራበት። አርቡ ስፋቱ አምስት አርብ ነው፣ ግን እንደምታዩት ስፋቱ በጣም ሰፊ ነው። በጣም የሚያምር አሰራር ነው ያለው። ይህን ልብስ የተሰራበት መንገድ ደግሞ ወገቡ ቀበቶ ሆኖ ከኋላ ጥቅጥቅ ላስቲክ በነገራችን ላይ አሁን ላይ ያለ ፋሽን ስታይል አሰራር ይሄ ነው አይደለ? ወገብ ልክ ሸፊ ሆነና እዚህ ላይ ብዙ አይጨንቅም፣ ጡት ላይ አይጨንቅም። በጣም የሚያምር አሰራር ነው ያለው። ይሄኛው ተላላፊ እንደ ተላላፊ አይነት ስታይል ሆኖ እኛ ሳናስተላለፍ እንዲሁን ይገጠም ነው ያው ስለተፈለገ ማለት ነው። እንደዚህ ሆኖ ቆንጆ ሆኖ የተሰራ እጅ የተሰራ በጣም የሚያምር አሰራር ነው ያለው። ነጠላውም እንደምታዩት ነው ቆንጆ ሆኖ የተሰራ ነው። ነጠላ በራሱ አሪፍ አድርጎ የተሰራ ይህን ልብስ ተሰርቶ አልቆለት 26 ሺህ ብር ብቻ ነው። አዎ እንደዚህ እስከነፈርጡ ሁሉ ነገር ተሰርቶ አልቆለት ማለት ነው። በጣም ነው የሚያምር ስራው፣ በራሱ ለየት ያለ ነው። ፐርፕል ከለሮቹ በጣም የሚያምሩ፣ ሻምፓይን ከለሮቹ ደግሞ ሙሉ በሙሉ ማሰሪያና የተለያዩ ዲዛይኖች ተጠቅመንባቸዋል እና ቆንጆ አሰራር ነው ያለው። ተወዱታላችሁ። ቀለላ ፕሮግራም ብትጠቀሙትም የሚያምር ልብስ ነው አጃቢዎቻችን ደግሞ እንደምታዩት ከእሷ ጋር እኩል እንዳይሆኑ ስንሳርገን ጥልፉን መብለጥ አይቻልም፣ ግን ደግሞ አስተካክለናቸዋና በጣም ቆንጆ አድርገን የሰራንላቸው እንደምታዩት ነው። በጣም ወደ ከስተማሪና ያዘዘችው በጣም ቆንጆ ሆነው የተሰራላት። ያው ለሚዜ አንቺ በምትፈልጊ ዲዛይን መርጠሻለች። ትንሽ እንደዚህ ጠበብ አድርግ የሰራውላቸው ማለት ነው። ቆንጆ ሆነው የተሰራው ተወዱታላችሁ። እንግዲህ ለምትፈልጉ ፕሮግራም ማዘዝ ትችላላችሁ፣ ከለር መቀየር ትችላላችሁ። ሁሌም እንደምንናገረው እንደዚህ የጥልፍ ልብሶች እኛ ራሳችን ቀለማቶቻችን ዲዛይን አድርገን ከለሮቹ መርጠን ስለምናስገባቸው በምትፈልጉት ከለር ተቀይሮ መሰራት ይችላል ማለት ነው። የነዚህ ደግሞ እንደዚህ ቆንጆ ሆኖ ተሰርቶ አልቆላቸው የአጃቢዎቹ በሚያምር ስራ ነው የተሰራ። እንደምታዩት አምስት አርብ ነው ሙሉ በሙሉ ከወገብ በላይ ሙሉ ከእሷ ጋር ተመሳሳይ ሆኖ የተሰራ ፈርጥ ብቻ ነው የተቀነሰለት። ተሰርቶ አልቆለት እንደዚህ 16 ሺህ ብር ብቻ። ሙሉ በሙሉ በአምስት አርብ ነው የተሰራ። ከወገብ በላይ አሰራሩ ተመሳሳይ ነው። ጀርባ ጠቅጠቅ ላስቲክ ሆኖ ወገቡ ላይ ቀበቶ ያለው፣ ከወገብ በላይ ደግሞ እንደምታዩት ዝርግፍ አሰራር ነው የተሰራ። በጣም የሚያምር አሰራር ነው። ተወዱታላችሁ እንግዲህ ተሰርቶ አልቆለት 16 ሺህ ብር ነው። ጠብቀን ያቆየ ነው ደንበኞች፣ መጨረሻ ላይ ነው ያልነው። በጣም ልዩ ነው፣ በነገራችን ላይ በጣም ቅልል ብላት የእውነት ነው የእውነት ነው። እኔ በጣም ወድጃት ያሰራዋት ልብስ ነች። እንግዲህ ለከስተመሮች ሳምፕል ለማቅረብ ነው። በዚህ ዲዛይን አልተለመደም። እንግዲህ የእኔ ዲዛይን ነች ለመጀመሪያ ጊዜ ነው የቤቴ ዲዛይን ነው። ግን ያው ለአዲስ ዓመት በዋጋም ቀለል ያለው እንደዚህ ውብ ሆኖ መታየት ለምትፈልጉ ከስተመሮቼ የቀረበ ልብስ ነው። ትዳያ አምርም በእዚያ ላይ እንትና ለምን ሙሉ በሙሉ ሻይን አለው ሻይን ልብስ ነው። እንደምታዩት እንደዚህ ስንቀሳቀስ ይታያቸዋል ብዬሽ አስባለሁ። ሻይኑን እንትን ፈርጥ ስራ ነው ያለው። በጣም የሚያምር ቆንጆ አሰራር ነው ያለው። ሙሉ በሙሉ መስመሩ በፈርጥ ነው የተሰራ። ከእዚያ መስቀሎቹ በእራሱ ፈርጥ ፈርጥ ተተክሎባቸዋለን። ነጠለው እራሱ ከቀሚሱ ጋር እኩል ሆኖ የተሰራ ልብስ ነው። ነጠለው ሜትር ከሰላሳ ሆኖ የተሰራ መጨመር መቀነስም ትችላላችሁ። የእጁ ዝርግፍ ነው፣ በሚያምር እስታይል ነው የተሰራ። በተለይ ለአዲስ አመት ትጠቀሙበታላችሁ ይህን ልብስ በነጠላ በጣም ያምራል፣ አይደለም? በጣም ያምር። እንግዲህ የወገብ በላይ አሰራር ደግሞ ላሳያቸው። ከወገብ በላይ የተሰራበት መንገድ ደግሞ ለየት ያለ የሚያምር አሰራር ነው ያለው። እንደምታዩት ያምራል፣ አይደለም? ልክ ቀበቶው ላይም እንደዚሁ መስቀል መስቀል ዲዛይኑ እንዲገባ አድርገን የተሰራ ልብስ ነው። ከወገብ በላይ በራሱ እንዴት እንደተሰራ እዩት። እንደ ተላላፊ ስታይል ሆኖ እቺን ስታይል ይወዳታለሁ። ከሚተላለፍ ልቅ እንደዚህ ግጥም ሲል በጣም የሚያምር አሰራር ነው ያለው። ሙሉ በሙሉ ፈርጥ ገብቶለታል። ቆንጆ አሰራር ነው ያለው። እናንተ በምትፈልጉት መሰራት ይችላል። ከኋላ ደግሞ እንደዚህ አንገት ኦፕን ነው የተሰራው። እናንተ እንደምትፈልጉት ቪ ወረድ ይበልል ለምትሉ ከስተምሮች ማድረግ ይቻላል። ያው እኔ እንደ ፍላጎት የተሰራ ልብስ ነው፣ በምትፈልጉት ስታይል ይሰራል። ይሄ ልብስ በምትፈልጉት ስታይል ተሰርቶ አልቆለት እስከነፈርጡ ፈርቱን ጨምሮ 16 ሺህ ብር ብቻ ነው። 16 አዎ፣ በጣም ነው የሚያምር። በጣም አዎ፣ በጣም ነው የሚያምር እጅ ጋር ገና። እናመሰግናለን። በአዲሱ ቤት በአዲሱ ሱቅ ደግሞ ሞቅ ብለሽ መጣሽ። እውነት ነው፣ ሱቁን ሞቅ ያለ ነው። አዎ እኛም ብለን ለእነሱ የሚመጥን ነገር ይዘን መጣን። ገና ደግሞ እንቀጥላለን አዳዲስ ነገሮች እያያዘን ማለት ነው። ውድ ቤተሰቦቻችን እናንተ ሰብስክራይብ እያደረጋችሁ ብቻ ቤተሰብ ሆኑ። በተቀመጡ ስልክ ቁጥሮች እየደውላችሁ ከየትኛውም ዓለም ጫፍ ላይ ብትሆኑ አድራሻቸውን ብቻ ጠይቀን ጠንቅቅ አድርገን ሰርተን እናደርስላቸዋለን ማለት ነው። እንደዚህ አይነት የወንዶች ደግሞ በአለም ጥበብ ጥንቅቅ ተደርገው እየተሰሩ ወንዶች ይጠይቃሉ። በጣም ቆንጆ ስራ እንሰራለን። የምትፈልጉ በተለይ የተለያየ ለትልልቅ ፕሮግራም በተለይ የምትፈልጉ ከስተመሮች ካላችሁ ለሰርግ፣ ለክርስትና እንደዚህ ደግሞ ለግሩፓውን መስቀል እና አዲስ አመት መጪ በተለይ መስቀል የወንዶች ነው አደለም፣ መስቀል በዋል የምትፈልጉትን ዲዛይን ማዘዝ ትችላላችሁ። እንደዚህ ጥንቅቅ አድርጌ ቆንጆ ስራ አቀርብላችኋለሁ። ስልኮቻችንን ተጠቀሙባቸው። ላስታውሳችሁ፣ በማንኛውም ጊዜ ደውሉ። እጅጋር ገና እናመሰግናለን። መልካም ሳምንት ይሆንላችሁ።